ሰላም ጤና ይስጥልን፣ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝ 15 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ቢቢሲ በጎጃም እና እርድናው ጋር በድሮን ጥቃት የተገደሉት 120 ሰዎች ንጹሐን እንደሆኑ አጋልጠዋል። ፋኖ መስዋዕት ለሆኑ አባላቱ ከድል በኋላ በአዲስ አበባ የሰማዕትነት ሐውልት እንደሚያቆም አሳውቋል። ዘመቻ አንድነት ቀጥሏል። የህወሓት ሰዎች እንደሚገድሉኝ አብይ ነግሮኛል ሲሉ ጌታቸው ረዳ ተናገሩ። የአሜሪካ የውጭ ጉዳይ ሚኒስትር ሮቢ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 ቢቢሲ በጎጃም እናርጅ እናውጋ በድሮን ጥቃት የተገደሉት 120 ሰዎች ንጹሐን እንደሆኑ አጋለጠ። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የአይን የአይንማኞች ነግረውኛል ሲል ቢቢሲ ዘግበዋል። በዞኑ እናርጅ እናውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውንም ቢቢሲ ዘገባው አጋልጧል። ነዋሪዎች ለቢቢሲ እንደተናገሩት ተሰብስበው በከተማዋ ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበሩ ሰዎች ላይ ነው ጥቃቱ የተፈጸመው። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ ሌላ የአይን እማኝ ወዲያው ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉ በቅጽበት የነበረውን ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤቱን አጥር እያጠሩ ያሉ ቀኝ እጃቸውን ተመተው መቁሰላቸውን የተናገሩ ሌላ ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ብለዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰቡ መሰባሰቡን የገለጹ ሌላ የአይን እማኝ የሟቾችን ቁጥር ብዛት ይኖ ይኖረዋል በማለት ገልጸዋል። አስከሬን ስለማንሳታቸው የተናገሩ ሌላ እማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወዲያው ህይወታቸው ማለፉን ገልጸው ሟቾቹ በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞችንም ወደ ህክምና መውሰዳቸውን የገለጹት እማኞች አብዛኛዎቹ በከተማ ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን ተናግረዋል። ከሰባ በላይ አስከሬን አንስተው በባጃጅ ወደ ቤተ ክርስቲያን ማመላለሳቸውን የተናገሩ አንዲ አይን እማኝ ታዳጊዎችና ሽማግሌዎችን ጨምሮ አጠቃላይ የሟቾች ቁጥር መቶ ሀያ እንደሚደርስ ገልጸዋል። ከመቶ አስራ አምስት እስከ መቶ ሀያ የሚሆን አስከሬን ነው የተቀበረው፣ ያልታወቀ ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበርን ብለዋል። አስከሬኖቹ ላይ ከባድ ጉዳት በመድረሱ ሟቾችን መለየት ከባድ እንደነበር የተናገሩት እማኞች በዚህ ምክንያት እና በስጋት እስከ ቀትር ስምንት ሰዓት ድረስ ገደብ ጊዮርጊስ ቤተ ክርስቲያን በጅምላ እንደተቀበሩ ገልጸዋል። አሞራ እንዳይበላቸው ቅበሩ ሲባል ማህበረሰቡ በፍጥነት አምስት የሚሆን መቃብር ውስጥ ነው የቀበራቸው ሲሉ አንድ ነዋሪ ተናግረዋል። የመንግስት ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማዋ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢው ነዋሪዎች መሸሻቸውን የተናገሩ አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውንም ጠቁመዋል። ማህበረሰቡ ከተረጋጋ በኋላ ለሟቾች ድንኳን እንደተጣለና ከቀናት በኋላ በአካባቢው ፍራጅ የሚባለው ማስተዛዘኛ መርሃ ግብር እንደተደረገም ነዋሪዎች ተናግረዋል። ሰሞኑን ሲሸበር ነበር ህዝቡ በሙሉ ሽብር ላይ ነው ያለው። ሲሉ ደግሞ ዳግም የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳለፋቸውን በዓል የሚባል ነገር የለም በማለት ተናግረዋል። የአማራ ክልል ግጭት በ2015 ዓ ም መጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ኃይሎች ቁጥጥር ስር እንደሆነች ነዋሪዎች ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ኃይሎች ከተማዋ ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበረ ጠቁመዋል። ፋኖቹ አንዳንድ ስራ ለመስራት ካልመጡ በቀር ከተማዋ ውስጥ አይታዩም ሲሉ አንድ ነዋሪ ተናግረዋል። ነጋዴ እንደሆኑ የተናገሩ አንድ የአይንማኝ ሟቾቹ ንጹሀን ስለመሆናቸው ሲናገሩ በርካቶቹን በንግድ ስራቸው የሚያውቋቸው መሆናቸውን ገልጸዋል። የፋኖ አባላት ቢሆኑ አስክሬን ሲነሳ ታጣቂ እናገኝ ነበር፣ ፋኖዎችንና ማህበረሰቡን ለይተን እናውቃቸዋለን፣ ፋኖች በአንድ ላይ ነው የሚንቀሳቀሱት ሲሉ ሌላ ነዋሪ ተናግረዋል። ፋኖ ኃይሎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የተጠቃ ኃይል አልነበረም በማለት በጥቃቱ የተገደለ አባል እንደሌላቸው ተናግረዋል። አካባቢውን ለስልጠና እንደማይጠቀሙት የተናገሩት የአማራ ፋኖ ነው በጎጃም ምክትል ሰብሳቢ አቶ አስረስ ማረ ዳምጤ ሁሉም ግድያው የተፈጸመባቸው ሲቪሊያን ናቸው፣ አንድም የተጠቃ ኃይል በቦታው አልነበረም በማለት ግድያውን ማህበረሰቡን ከማሸበር ጋር አያይዘውታል። የብልጽግና አክቲቪስቶችና የአካባቢው ባለስልጣናት ግን ከዚህ የንጹሀን ጭፍጨፋ በኋላ ፋኖን ገደልን በማለት ሲጨፍሩ ከርመዋል። በዚህም ሁሉም የአማራ ህዝብ ፋኖ ነውና እናጠፋለን በሚል እንደ እንደሚንቀሳቀሱም አረጋግጠዋል። ፋኖ መስዋዕት ለሆኑ አባላቱ ከድል በኋላ በአዲስ አበባ የሰማዕታት ሐውልት እንደሚያቆም አሳወቀ። የአማራ ፋኖ በጎጃም የአደረጃጀት ኃላፊ ፋኖ ሸቱ ጌትነት ከመብረቁ ተፈራ ብርጌድ ፋኖዎች ጋር ባደረገው ውይይት አሁን የምናዝንበት ወቅት አይደለም፣ አዲስ አበባ ስንገባ የአርበኛ መንበሩ ጌታይን ጨምሮ ሰማዕታቶቻችንን ሐውልት እናቆማለን ብለዋል። ሀዘናችንን የምንወጣው አዲስ አበባ ላይ የጀግኖቹን ሐውልት አቁመን ነው ሲልም ነው ያብራራው። አርበኛው ይህንን ንግግርና ውይይት ያደረገው ከሰሞኑ ታላቅ ተጋድሎ ፈጽሞ የተሰዋውን የሁለተኛ ክፍለ ጦር አዛዥ መንበሩ ጌታዬን መስዋዕት አስመልክቶ ነው። እናንተ ካልሆናችሁ በቀር፣ መንበሩ ካልሆነ በቀር ቅድም እንደተባለ ነው። ከትናንት እስከ ዛሬ በጠልፎች ነው ያለፉት። እዚህ ላይ ድርጅቱ ጭምር ደግሞ አላማውን እዚህ እጃቸው ላይ ያስቀመጠባቸው ልጆች፣ አደረው ያስቀመጠባቸው ልጆች ናቸው። እነዚህ ልጆች ሁሉን ነገር ትተው ድሮ ነው ምውት የሆኑት። ይቻል ነበር እኮ። አዎ ገብቻለሁ፣ በዛ ላይ ግባ ምናምን ብሎ ደግሞም ግዴታ አይደለም። ቢያንስ እንኳ ድሽቀው ካለበት ላይ መሆን እኮ ይቻላል። ከላሽ→ከላሺ ዘዛ ምናምን ሳይፈር ዘም ብትቀፍስ እኮ ማንም አያስገድድህም። ህጉ ራሱ ፕሪንሲፕሉ ራሱ እኮ አያስገድድም እኮ ይቻል ነበረ እዛ አዲስ ቀወለ ሆነ እንዲህ አድርጋ ተኩስ አንተን በእናንተ በዚህ ላይ ግቡ በዚህ ላይ ጠላት እየሳሳ ነው በዚህ ላይ ማፈግፈጊያ ቦታ አለ ብሎ መቀመጥ ይቻል ነበር። አለመሞት ይቻል ነበር። ያለው ሁሉ ነገር ትቶ እንደሚሉን ብንሆን ኑሮ እነሱ እንደሚሉት ለንዋይ ለሌላው ለሌላው ሆኖ እዛ አፈሙዛችን ያነሳነው ቢሆን ኑሮ እንዲያ ማድረግ ይቻል ነበር ግን አይደለም በትክክል የያዝነው ዋጋ በትክክል የተቀመጥንበት እዚህ ዓላማ በትክክል አፈሙዛችሁ የወጣበት ወጣበት ይሄ በጣም የከበረ ዓላማ ነው፣ የተቀደሰ ዓላማ ነው። የነፍስን የሥጋም ዋጋ ምንገብርበት ምንገብርለት የከበረ ዓላማ ሐዘናችን አሁን አይደለም ምን እንገልጸው። ይሄን ቃሌን እንዳትረሱት። በእርግጠኝነት በርግጠኝነት ነጻነታችን አውጀን ነጻነታችን መቼ ነው የምናወጀው? ጠላቶቻችን አጥፍተን አዲስ አበባ ላይ ከሌሎች እህት ወንድሞቻቸው ጋር ጎንደር ካሉት፣ ሸዋ ካሉት፣ ወሎ ካሉት ወንድሞቻቸው ጋር ዝክረ ሰማዕታት ሐውልታቸውን አዲስ አበባ ላይ ተክለን ነው የምናከብረው። ያኔ በጋራ እናነባለን፣ እናለቅሳለን በደንብ ያኔ ሀዘና ይሄን ቃል እንዳትረሱት። የሚቀር ማንም አይሆን አይቀር የሚያቀር እርግጠኛው እኛ ነው የምንነግራለን። ሰባት ስምንት ምናምን አይደለም የወንድማችን አርባ ሳናወጣ፣ በዚህ መካከል በሰላሳ ቀን ውስጥ አንድነታችንን እናወጃለን። እንደመለው አማር እርግጠኛ ሆኜ ነው የምናገረው ከዛ ማግስት ምን አለ እምላችሁ ተንሳይ አለ እምላችሁ ድል አለ እምላችሁ ማሸነፍ አለ ከዛ ማግስት ነው በጋራ ያን ዝክረ ሰማዕታት እዛ አዲስ አበባ ላይ ዛሬ ከሚሰዱት ዛሬ ሁሉን ነገር አዛ ምንድን ነው ያ ሀጢያትን ፍትወታቸውን ከሚያረኩበት ከተማ ላይ ሀውልታቸውን አቁመን ነው ያን ሀዘናችን የምንወጣው? ስለዚህ ምን እናድርግ ነው አሁን ጥያቄው እንደ መብረቁ እንደ ጎጃም እንደ አማራ ምን እናድርግ? ኦርቶዶክስ በብዛት እዚህ አለ አይደል አላችሁ። አይደል አይደል ሌላው እምነትም ይኖራል። እኔ በዛ በኦርቶዶክስ ውስጥ ስላደኩ አንድ ምሳሌ ልነግራችሁ ነው መሆን ያለባችሁ። በኦርቶዶክስ ውስጥ ቤተክርስቲያን አለ፣ በቤተክርስቲያን ውስጥ ካህን አለ። ወታደር ማለት ህይወቱ እንደ ካህን ነው። ካህን ምን እንደሆነ ልንገራችሁ አንድ ምስጢር። በተለይ ደግሞ መብረቁ ከዚህ በኋላ ይሄን መሰረት ምንድነው ባህሪው አድርጎ ልምዱ አድርጎ ባህሉ አድርጎ እንዲወስደው ፈልጋል። ካህን ምንድን ነው የሚያደርገው? ቅዳሴ ከመግባቱ በፊት ለምሳሌ ጠዋት አንድ ሰው ጋር ይሰዳደባል፣ ባጋጣሚ እምቢ ብሎት እንኳን ሊገጥመው ይችላል፣ ሊጣለው ይችላል። ገፍቶ ሄዶ እኮ ነው ምናልባትም፣ እሱ በታች ውሃ እየጠጣ በላይ አደፈረስክ ቢሉ አንዱ ሊጣለው ይችላል። ስለዚህ ምን ያደርጋል መሰለ? ነገ ጠዋት ቅዳሴ ከመግባቱ በፊት ሩጦ ይሄድና ይቅርታው፣ ጓዴ ይቅርታ፣ ወንድሜ ብሎ ይቅርታ ይጠይቃል። እሱ ብቻ አይደለም፣ ወደ ቅዳሴ ሲገባ እግሩን ሁሉ ታጥቦ ንጹሕ ሆኖ ነው የሚገባው። ለምን ህዶ ቤተ ክርስቲያን ስለሚቀደስ ቅዳሴ ሲገባ ያ የሚያቀርበው መስዋዕትነት ከእግዚአብሔር ዘንድ እንዲደርስለት ነው። ካለዛ ያ የሚያረገው ያ የሚደክምበት ድካም ቤተ መቅደስ ውስጥ ዋጋ ከንቱ ነው የሚሆነው። ዋጋ አይኖረው፣ ከእግዚአብሔር ዘንድ አይደርስም። በምን ይሸፈናል? በበዛ በቂም በበቀል ይሸፈናል። ወንድሙ ላይ ያለውን ቂም፣ ወንድሙ ላይ ያለውን በደል ይቅር ሳይል እግሩንም ልቡንም ሳያጥብ የለበትም ብሎ ያምናል። ስለዚህ ንጹህ ሆኖ ነው የሚገባው።

ይሄው ሌላውን አያችሁ። ከእናንተ በላይ ሞትን ማንም ያውቀዋል። የአዋበል ወረዳ አስተዳዳሪ ብዙነህ ዓለሙ አለሙ ጓዴ ሮጦ ያልጠገበን ህፃን የፋኖ ቤተሰብ ነው በሚል ከቤተሰብ ተነጥሎ እንዲታፈን ትዕዛዝ በመስጠቱ ህፃኑ መታገቱን ምንጮቹ ገልጸዋል። ሚያዚያ 12 2017 ዓ.ም በአዋበል ወረዳ ነዋሪ ሆነን ዕድሜው አምስት ዓመት ያልደረሰን ህፃን በአገዛዙ ሹምና በግብረ አበሮቹ አማካኝነት ታፍኖ ወዳልታወቀ ቦታ ተወስደዋል። ለታዳጊው ህፃን መከራ ሰበብ የፋኖ ልጅ ነው የሚል ምክንያት መሰጠቱ ቤተሰቦቹን ለከባድ ሀዘን እንደዳረጋቸው ምንጮች ገልጸዋል። በአገዛዙ ሹምና የጸጥታ አካላት የታገተው ህጻን ከቤተሰቡና ከዕድሜ አቻዎቹ ተለይቶ ከተወሰደ ሁለተኛ ቀኑን አስቆጥረዋል። በቆቦ ከተማ የሚገኘው ማዘጋጃ ቤት ትናንት ለሊት ተቃጥሎ ማደሩ ተሰምተዋል። ይህ በከተማዋ 02 ቀበሌ የሚገኘው ሰነድ ማከማቻ የተቃጠለው የብልጽግና ባለስልጣናት ከፍተኛ የሆነ ህገወጥ የመሬት ሽያጭ በመፈጸማቸው ነው እንዲቃጠል ያደረጉት ብለዋል አስተያየት ሰጪዎች። አገዛዙ ከዚህ ቀደምም በዳባት ከተማ የከተማዋን ፍርድ ቤት ማቃጠሉ የሚታወቅ ሲሆን አሁን ላይ የአማራን ህዝብ መዝገብ እያጠፋ መሆኑም ተመላክተዋል። በሌላም በኩል ተጠናክሮ በቀጠለው ዘመቻ አንድነት በዛሬው ዕለት ማለትም የያዚያ 14 15 2017 ዓ ም የአማራ ፋኖ በወሎ ቤተ አማራ ልጅያ ሱኮር የገውፍ ክፍለ ጦር አንድ የተመረጠ ሻምበል ለደሴ ከተማ 10 ኪሎ ሜትር ርቀት ላይ አልብኮ ጦሳ ጀብል ሰርጎ በመግባት ደፈጣ በመያዝ በሚሊሻና አድማ ብተና ላይ ሰብአዊና ቁሳዊ ኪሳራ በማድረግ ድረስ አራት ሚሊሻ እስከ ወዲያኛው ሲሸኝ በርካታ ቁስለኛ በማድረግ ድል ተቀናጅተዋል። ለቀጠናውና አካባቢው ህዝብ ምሽት እንቅስቃሴ ባለማድረግ ቀጣይ ለሚሰራ ልዩ ኦፕሬሽን ትብብር ጠይቋል። ምስራቅ አማራ ኮራንድ አሳምነው ክፍለ ጦር ሁለተኛ ሻለቃ ቃኝ ጉባ ላፍቶ ወረዳ ዶሮ ግብር ላይ የነበረው ሰራዊት ላይ ዛሬ ሚያዝያ 15 2017 ዓ.ም ጠዋት የደፈጣ ጥቃት በመፈጸም ከ10 በላይ በመደምሰስ እና በማቁሰል ታላቅ ድል ሰርተዋል። የህወሓት ሰዎች እንደሚገድሉኝ አብይ ነግሮኛል፣ ሲሉ አቶ ጌታቸው ረዳ ተናገሩ። አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው የሾሟቸው አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የቀረበላቸውን የክብርና የምስጋና የሽኝት መድረክ ውድቅ አድርገዋል። አቶ ጌታቸው ረዳ ሚያዚያ 3 2017 ዓ ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለመጠይቅ ሰጥተዋል። ሚኒስትሩ ዩኤምዲ ባለሚዲያ በትግርኛ ቋንቋ በሰጡት ቃለመጠይቅ በትግራይ የተደረገው የስልጣን ሽግግር የትግራይ ህዝብን ደህንነትና ህልውና የሚያስጠብቅ አይደለም ብለውታል። አብይ አህመድ ለደህንነታቸው ያደረጉትን ጥንቃቄ እውቅና በመስጠት ያመሰገኑት አቶ ጌታቸው በማንኛውም መመዘኛ የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብተዋል። የፕሪቶሪያ የሰላም ስምምነት ከጫፍ እንዲደርስ አበክረው እንደሚሰሩ ገልጸው በትግራይ የተጀመረው የለውጥ ፍላጎት ወደኋላ የሚጎትት ማንኛውም እንቅስቃሴ ቃሴ ተቀባይነት የለውም፣ አይሳካም ብለዋል። ትግራይ ላይ እሳቸውን ለመግደል የተሸረበ ሴራ እንደነበር ተናግረው ይህንን ሽሽት ከትግራይ ፖለቲካ የመውጣት አንዳች ፍላጎት እንደሌላቸው ተናግረዋል። አቶ ጌታቸው ህዋቶች እኔንና ጻድቃንን ሊገድሉን እንደሆነ በወቅቱ አሜሪካ ነግራናለች ያሉ ሲሆን አብይም አንተን ገድለውህ በእኔ ሊያሳብቡ ነው ሲል ነግሮኛል ይላሉ። ሆኖም አቶ ጌታቸው ይህን ይበሉ እንጂ ከትግራይ እንደወጡ በሰጡት የመጀመሪያ መግለጫ ምንም የደህንነት ችግር የለብኝም፣ ወደ መቀሌም እመለሳለሁ ብለው ነበር። ታዲያ አሜሪካና አብይ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 የአሜሪካ የውጭ ጉዳይ ሚኒስትር ሮቢዮ ያቀዱትን የአዲስ አበባ ጉብኝት መሰረዛቸው ተሰማ። ከሳምንታት በፊት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ወደ አራት ኪሎ ደውለው አብይን አስጠንቅቀዋቸው እንደነበር ይታወቃል። ይህን የስልክ ጥሪም የአራት ኪሎ መንግስት እንዳልዘገበውና ዘገባውም በስቴት ዲፓርትመንት በኩል ብቻ እንደተሰራጨ ይታወሳል። ታዲያ ከሳምንታት በኋላ የብልጽግና ሰዎች ትናንትናና ከትናንት በስቲያ ማርኮ ሮቢዮ ሊመጡ ነውና ታላቅ ድግስ እየደገስን ነው ሲሉ ማህበራዊ ሚዲያውን አስጨንቀዋል ነበር ሆኖም አሁን እየወጡ ያሉ መረጃዎች ደግሞ ይህን የብልጽግና መንደር ሰዎች ህልም ያጨለሙ ናቸው በመሆኑም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በአዲስ አበባና በናይሮቢ ለማድረግ ያቀዱትን ጉብኝት መሰረዛቸው ተዘግበዋል ይህ የሆነው የኬንያው ፕሬዚዳንት ዊሊያም ሩቶ በዛሬው ዕለት ለአምስት ቀናት ጉብኝት ወደ ቻይና ካቀኑ ከሰዓታት በኋላ ነው ለጉዞቸው መሰረዝ በዋናነት የሩቶ ወደ ቻይና መጓዝ ሲሆን የጉዞቸውም ዋነኛ መዳረሻ አዲስ አበባ ሳትሆን ናይሮቢ መሆኗ ተመላክቷል ሆኖም ወደ ናይሮቢ ሲመ የሚመጡ እግረ መንገዳቸውን ወደ አዲስ አበባ በማቅናት ዐቢይ በቀጠናው ላይ እየፈጠሩ ያሉትን ውጥረት በሚመለከት ሊያወራቸው እንዲሁም የአፍሪካ ህብረተሰቦችን ለማግኘት አስበው እንደነበር እየተነገረ ነው። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ ሮቢው በአፍሪካ በሚያደርጉት በዚህ የመጀመሪያ ጉብኝት የጸጥታና የንግድ ጉዳዮችን የሚሸፍን እንደነበር የተገለጸ ሲሆን አሁን ግን ላልተወሰነ ጊዜ አራዝመውታል። ኢትዮጵያ በዶናልድ ትራምፕ አስተዳደር በተጣለው አስከፊ የንግድ ታሪፍ ከተጣለባቸው 185 ሀገራት መካከል አንዷ

የኤርትራን ሕዝብ የጨቆነ የምስራቅ አፍሪካ የሰላም ጸር ሊገረሰ ይገባል ሲል በኢትዮጵያ የተቀመጠው የኢሳያስ ተቃዋሚ ገለጸ። አቶ ኢብራሂም ሀሩን የቀይ ባህር አፋር ዴሞክራሲያዊ ድርጅት ዋና ሊቀመንበር የሰጡትን ሀሳብ ትናንት አልጀዚራ እንግሊሽ አሰራጅቶታል። ዓለም አቀፉ ማህበረሰብ በወታደራዊ መንግስት ጭቆና ውስጥ ህልቆ መሳፍርት የሌለው ሰቆቃ ለሚንከላወሱ ኤርትራውያን ሊደርሳቸው ጊዜው አሁን ነው ሲል ጽፏል። ጦርነት እንጂ ሰላም የማይወድ ክፋትን እንጂ መልካምነትን የማያውቅ ጭቆና ሱዳን እንጂ ነጻነትን የማይፈልግ እድሜ ልኩን ምስራቅ አፍሪካን ብሎም የኤርትራ ዜጎችን እያሰቃየ ያለ አምባገነን ሊገረሰስ ይገባል ብለዋል። ዓለም ሁሉ ለኤርትራ ህዝብ ነጻነት የበኩሉን አስተዋጽኦ ለማድረግ እንቅስቃሴ ማድረግ አለበት ሲልም ገልጿል። ይህ የኢብራሂም ሀሮን ጽሁፍ ከዚህ ቀደም ዶክተር ሙላቱ ተሾመ በዚሁ ሚዲያ ካሰራጩት ጽሁፍ ጋር ተመሳሳይ ነው። አብይ አህመድ ከብርጌድ ነሃማዱ እስከ የቀይ ባህር አፋር ዴሞክራሲያዊ ድርጅት ድረስ ትጥቅ እያስታጠቁና እያሰለጠኑ መሆኑ ይታወቃል። ይህ በእንዲህ እንዳለ ከአፋር ወደ ኤርትራ የኮበለሉት የአፋር ክልል የእርሻና ተፈጥሮ ሀብት ቢሮ ኃላፊ ሐጂ ኢብራሂም ኦስማን አሊ ቤተሰቦች መታሰራቸው ታውቋል። የሐጂ ኢብራሂም ቤተሰቦች የታሰሩት በብልጽግናው አገዛዝ ሰዎች ሲሆን፣ ክልሉ ከፍተኛ ክፍፍል ውስጥ እንደገባም ተገልጿል። ሐጂ ኢብራሂም ከአፋር ሸሽተው ወደ አስመራ የገቡት ከተሽከርካሪያቸውና ከአጃቢዎቻቸው ጋር ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።